ሩታ ደግሞ በቃ ችግር አለብሽ፣ እናት እሺ፣ ምን ላርግሽ? እኔ ምን ላርግሽ ከዚህ በላይ የሚያውቀው አታምኝኝ፣ ምን አልኩኝ? ያገት ቁልቁለቱን ተማፀንኩት፣ ጅበት ሞላ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናቸው ይ አለን። እግዚአብሔር ይመስገነኛ በጣም ደህና ደና ደናነን ፈጣሪ ይክበር። እንግዲህ ቤተሰቦች ዛሬ ቀኑ ደርሶ ወደ ቡታገራ የሚሄድበት ጊዜ ደርሷል ማለት ነው የሚሄድበት የምንሄድበት ኤፍሬምም አብሮኝ ይሄዳል። ኤፍሬም ግን ቶሎ በሶስት ቀን ውስጥ ይመለሳል። እኔ ግን እዛው 1አት ቀን ቆይቼ ነው የምመለሰውእና እንግዲህ ሩታዬ በጣም ከፍቷታል። ውስጥ ሆና እያለቀሰች ነው። ምንም ብላት ላባብላት አልቻልኩኝም። እንዳይከፋት ሁላ ብዬ ማለት ነው ቤተሰቦች። እውነት ለ15 ቀን የሚሆን ልብስ አይደለም ያዝኩት፣ ለሳምንት የሚሆን ነውና በቃ ዛ እየቀያየርኩም ብለብስ ብዬ ማለት ነው። ብዙ ልብስ ከያዝኩ ብዙም ቆየ መሰላት እየከፋት ስለሆነ ያለኝ አማራጭ እንግዲህ ቤተሰቦቼ ማባበል ነው። በእንደዚህ በእንደዚህ ሌላ ይከፋታል። ምክንያቱም 15 ቀን ማለት ከባድ ነው አይደለም? እንደዚህ ጓደኛ ራሱ ስትለየው ይከብደንና ብቻ ያው ከባድ ነው፣ ስሜቱ ከባድ ነው። የምሬን ነው። እግዚአብሔርን አንደኛ ምን አለ መሰላችሁ ቤተሰቦች መልመድም አለባት ሩታ። ሩታ እኮ በቃ ከኔ ስር ስላልወጣች በቃ አሁን ላይ እኔ የሆነ ቦታ ሲሄድ ሆድ እየባሳት መጣ። ሲመስለኝ ደግሞ አሁን ላይ ያለችበት ሁኔታ ርጉዝም ስለሆነች ነው እና አልፈርድባትም አንድ ጥያቄ ልጠቅ፣ እሷ ለቃ ሄዳ ቢሆን ምን አይነት ስሜት ማንተ ቢሰመቅ፣ ይከብዳል። እኔ አልፈረኩባትም፣ አሁንም ቢሆን ማለት ነው ትክክል ነች። እና ፈርጄባት ሳይሆን ምን ላድርግ እኔ ደግሞ ግድ መሄድ አለብኝ፣ ማስተካከል ያለብኝ ነገሮች አሉ፣ ግልጹን ስነግራችሁ ማለት ነው። እና በምንም አይነት መንገድ ላባብላት አልቻልኩም። እስኪንትለኝ ከሆነ እንትን ልበላት፣ እስኪ ማውራቸው እና ውድ ፋሚሊዎች እንግዲህ ይከብዳል በጣም ነው የሚከብደው። ምክንያቱም አስራ አምስት ቀን ማለት ቀላል አይደለም ለሩታ ሶስት ወር በሩት ከዛም በላይ ነውና ይከብዳል። ብቻ እንደምንም ብለን ለማስማማት እንሞክራለን። ግዴታ መሄድ ስላለበት አብርሽም እዛ ደግሞ ማስተካከል ያለበት ጉዳይ አለና የሚያስተካክለው ጉዳይ ስላለ ነው እና ውድ ፋሚሊዎች እንግዲህ ፈጣሪ ያመጣው ነገር በጸጋ መቀበል ነው። ምንም ማድረግ አይቻልም። ባይነጣጠሉ አሁን ላይ ደስ ይለኝ ነበር። እንግዲህ ሩታ መታለች። በስነስርዓት ቸው ወይም በሰላም የሚሄድበት ሰው መንገድ ሲሄድ ደግሞ ቤተሰቦች በስነስርዓት ቸው ተብሎ ምናምን ነው የምሄደው አይደለ? ስለዚህ እንትኑን ልብሱን አደረገው። እኮ እኛማ ብንወስድሽ ደስ ይለኛል። እኔ እኮ ከአንቺ ጋር ማለት ነው የትም ብሄድ ደስ ይለኛል። ግን ደሞ በቃ ስላልሆነ ነው፣ እንዲከፋሽ ደግሞ አልፈልግም። እህ ሩታ ደሞ በቃ ችግር አለበሽ ማለት እሺ፣ ምን ላርግሽ? እኔ ምን ላርግሽ ከዚህ በላይ አልኩኝ? አታምኝኝም። ምን አልኩኝ? እና ታዲያ ምን ለምን ታለቅሻለሽ? አልታዲያ አልቃሽ እና ታዲያ ከቻልኩኝ ማለት ነው ቤተሰቦቼ ነገሩን ከጨረስኩት ቢያንስ ቶሎ ለመመለስ እሞክራለሁ ስለዚህ በስነስርዓት እንግዲህ ቤተሰቦቼ ሩታዬን ለእናንተም ጭምር ነው አደራ መሰጣችሁ እዚህ ማርክም አለ በእርግጥ ኤፍሬምን ቶሎ ከሶስት ቀን በኋላ ይመለሳል ይመጣል ይሻል ምናምን እና እኔ ብቻ ነኝ እኮ ስለዚህ በቃ ምንም ነገር እንዳይከፋሽ። እንግዲህ ቤተሰቦች አደራችሁን። አንዳንዴ ደግሞ ቪዲዮ እየሰራሽ ልቀቂላቸው፣ የሚያዝናና ቪዲዮ ልቀቂላቸው። እሺ፣ እሞክራለሁ ነው ከጨረስኩኝ፣ ከዛ በፊት ለመምጣት እሞክራለሁ። ሩታ ግን አንቺ እንደዚህ ስትሆኚ ደግሞ እኔ ይከፋኝ አልገባሽ ያ ነገር ስለሆነ አታልቅሺ፣ አይክፋሽ። እኔ እንዲከፋሽም አልፈልግም ሽኑት ቶሎ ሆዲ በሳት አልችልና፣ ለምን ላድርጋት ፋሚሊዎቼ፣ ወይ አንጠልጥያት የሆነ ትንሽ ነገር አይደለች፣ በሻንጣሉ ስጋት ነገር ምን ላርግ፣ ማልቀት ምናምን አይፈቅድም። አስራ አምስት ቀን ግን እኮ ላለመቆየትማ እሞክራለሁ እኮ ቶሎ ለመምጣት እሞክራለሁ። ግን ደግሞ አንቺ እንደዚህ ከሆንሽ ደግሞ ዛ ሄጄ ይደብረኛል። እኔ አሁን እንዴት ብዬ ነው መኪና መነዳ እንደ ሰው እኮ ሲሸኝ ደስታ ብሎ ምናምን የሚሸኙ ኖርማል እያያዝ ነው። እየፎገረችኝ ነው እየፎገረችኝ ነው። ባይዘ መኪና የላ ሊ ይችላለ። ኔክስት ቀን በኤፍሬም ግርም ልንሄድ እንችላለን።

ኤፍሬምን ይዞ መሄድ ትንሽ ችግር ነው። አልተፋታኝም፣ ግን በዚህ እንዴት አልተፋታኝም? ነካክቶ ይኮ ነው ባይዞ ቤት ራሱ ነካካኝ። ከዛ በቃ ምንም ማድረግ አልቻልኩም። እና ይነት ቅር አውቄ ነው። አንቺ እንድትስቂ እንድትዝናኝ ብዬ ነው እንጂ ኤፍሬም እግር እግር ነው፣ እግር አይደለም እጅ እና እውነት እንዳይመስላችሁ፣ ወንድሜን እንትን አትበሉት። የምሬ ነው። አይ ኮሜንት ላይ አንዳንድ ሰዎች እየሳድባችሁ እያየው ነው። አርባ አምስት ቁጥር በሱ ተጀመረ እንዴ? አርባ አምስት ቁጥር ማድረግ በሱ ተጀመረ እንዴ? ሀቅ ልጁ ሀቀኛ ነው። ደስ ቢለው ነገር ወንድሜ እኛም ኮራን፣ በግድ እኛም ኮራን እያልን እንግዲህ ጉዞ ወደ ቡታጅራ የምናቀና ነው የሚሆነው ማለት ነው። ፋሚሊዎቻችን መንገድ ላይ አንዳንድ ችግሮች እንዳይፈጠርበት ብዬ አራት ስታና ስት ተለግሮ ላይ አስረናት ምናልባት ሰው ቦሚት ነው አይደል የሚያደርገው፣ እሱ እግሩ ሊተማ ይችላል። እና ለዛ ነው ቤተሰቦች እንግዲህ ከባለፈው ጀምሮ አጠፍከው አጠፍከው ተጫወትበሽ እና አንችን አክብሮ ነው ባይዘው እንጂ ሄድብኝ ነበር። አሁን ቡታጅራ ስኔ ባለ ትዳር የሚመስለው እሱ እኔ በቃ የሆነ ላጤ ሮጥ ሮጥ ብዬ መበላ ሰው ነው የሚመስለው ሀሳብ የለ ምን የለ ባለ ተዳርቶ ሆኑ ተሆኑ ባይዘው ቤተሰቦች ብዙ ሀሳብ ነው ያለባችሁና፣ እና እሱ ለአንድ ነፍሱ እዛ አይጨነቅ ለአንድ ነፍስ ያለ ማለት ነው እየሰማኝ ያለ ማለት ነው። ባለፈው ልጆች አሉኝ አላልኩም። ኦኬ። ያልታወቁ ልጆችም አሉ። ስድስት ልጆች ማለት ነው። ቁርስ፣ ምሳ፣ እራት ምናምን ተሳስበው የሚበላውን ነው ችግር። እና ወንድሜ ችግር የለው ምናልባት የትኛው ነው ያገባው የትኛው ነው ባለትዳሩ ከተባለ እኔ ሺም ስለሚይዘኝ እሱ ነው ነው ምለው ባቢዎች ምን ነው፣ አንተ ለምን ተጋባ ተጋባ። ስለዚህ ሩታዬ አሁን ያልኩትን ነገር እያሰብሽ ምናምን አንዳንድ ሲደብርሽ ደግሞ ማለት ነው ፎቶዬን ምናምን ይዘሽ ቀረህብኝ እኮ እያልሽ ምን ልቀረስበህ ነው ቀረብኝ። ኧረ አንድ ሶስት ቀን ምናምን ናፍቆት፣ ከዛም በኋላ በቪዲዮ ኮል እንደዋወል። ባይ ዘ ወይ አሁን ያለንበት ጀኔሬሽን ምርጥ ነው። በቪዲዮ ኮል እንደዋወላለን፣ ኔታይም ታገኛለሽ፣ አይን ላይን ታያያለ። ከዚህ በላይ ምን ትፈልጊያለሽ? እንደዚህ ብላኝማ። እንትን አትበላ፣ ልደቅፍሽ ነው። ሙሉ ልብሶቼን ደግሞ አስቀምጫቸው ነው የሄድኩት። ትፈልግ እየለበሽ ምናምን ነገር እንጆ እያደረሽ ከራሴ ጋር ጋጣምጠባድሽ በጣም ቀልደኛ። ልሸኝ የሚለው ቃል ሲወጣ ማለት ነው አብሮ ፊቷ ላይ የሚወጣ ነገር አለ። ሪላክስ አድርግ ማማይሽ ምናልኩኝ ምንም ማለትሽ፣ ግን እንዳይደብርሽ፣ እንዳይከፋሽ እና ምን ይዤልሽ ልምጣ? የምፈልጉት ነገር ካለ ለእናንተም ይዤላችሁ ያው ቡታጅራ ማለት ጉራጌ ክልል ነው። ከጉራጌ ክልል የሚመጡ የትኛውም ነገር የትኛውም ቦታ ያላችሁ ሰዎች ስለዚህ ከዚህ ሁሉ ሌላ ምንፈልግ ነገር እሺ፣ ምንፈልግ ነገር ነገር ይላል። ወይኔ የረሳው ተቃ ናና ምን እንክር ታያይሽ የረሳው ተቃ። እኔ እኮ አንዳንድ እያልኩ እየረሳሁ ነው እንጂ አይተሻላ ባሪሽ ትንሽ እንትኑ እየደቀቀ ነውና፣ ምን ትንሽ አስተማሪው ጨዋታ ላይ ብቻ ነው እንጂ አንዳንድ ነገሮችን እየረሳህ ነው። አይ አይረሳም፣ አይረሳ። አይ እየደገፍሽለት ነው።

መንገድ ላይ ብቻሽን፣ በዛ ላይ አሁን ላይ ጥሩ አይደለም ለአንቺ ጉዞ ጥሩ ስላልሆነ አያስፈልግም። እንደዚህ መዳፈርም ጥሩ አይደለም። እኔ ደግሞ እመጣለሁ ከሶስት ቀን በኋላ ብዙ የአብረሽንም ቦታ በተካተም ባንችንም ያው የወንድምነታችንን ዝም ብለን ወንድም ይኖራችሁ መከታ መከታ

ቆሞ ሰላም ሰላም፣ እንዴት ናችሁ? ጤና ይስጥልኝ። ቪዲዮ ስለዛ አሁን አትቀልሉ ነው። ልክ አረቀ ምን ብለሽ እንደዚህ እንደዚህ ብሎ እሺ፣ አሁን እኔ መኪና

ለመምጣት መልካም ቆይታ ይሁንልህ በለው። መልካም ቆይታ ይሁንልህ የእኔ ውድ ልጅ እድግ በልልኝ። ቱቱም አለው። ደግል ግን ማለት ነው። አሁን አንተ ስትሄድ እኮ እሱ ያሰቃየኛል። ለምን እሱ ቦሚታ አልተወሽም? እሺ፣ እንግዲህ በእናት አታስጨንቃት። ደግሞ የበላውን በልቶ ነው ያስጨንቅች። ለእግዚአብሔር የምሬ ነው። ምን አለ መሰላችሁ ዶክተር፣ ባለፈው ሲያወራን ማለት ነው ምግብ በበላሽ ቁጥር ሙሉ የወጣ እንዳይመስልሽ ልጁ መውሰድ ያለበትን ወስዶ ነው የሚወጣው አለ ዶክተሩ። ያለውና ያለው እና ለራስ በልተ ለእሷ አትንሳ፣ አብላት። ግን እስካሁን ያልጠየቋችሁ ለልጁ ስም አዘጋጅታችኋል ወይስ? እስካሁን እንዴት ነው? ምንም ሳናውቀው። ምርጥ ስምን ያወጣሁልህ ሲቆላመጥ ጣስዬ ይሆናል። ደምስስ ምርጥ ነው፣ ደመላሽም ምርጥ ነው።

ሁለተኛ ነገር እንግዲህ ብዙ ነገር ገና ከመምጣቱ እኛም እየጣሰን እየሄድን ነው። በሩጫ ነው የምንገናኘው። የሆነ ቀን የሆነ መድረክ ላይ የተራራመግቢያ ለመስራት ስእናንተ ራስ በዚህ ሰዓት ስም ይጠየቃል። የተዘጋጃችሁ ነበር ወንድም ያልተዘጋጀ ስም ለማውጣት ለማንኛውም ስቀልዳችሁ ነው። ስም እናወጣው አስበን ተጨንቀን ጸሎት አድርገን ከፈጣሪ የተሰጠነን ስም ነው የምናስቀምጠው። እሺ እና አብርሃም ማለት ይቅሪቅ በቃ ቤተሰቦች ተረታችሁታል አይደል? ተረታችሁታል፣ ከተረዳችሁ በቂ ነው። አባ አሁን እንዛዛ እንሂድና መንገድ እልሻለሁ። በርቺ ጉብሽ፣ አንቺ ጠንካራንሽ፣ እንዳይደብርሽ፣ እንዳይከፋሽ፣ ምግብሽን በስነ ስርዓት እንግዲህ ቤተሰቦቼ ምግብ እንድትበላ አጋዥም አስገብቼላታለሁኝ ብቻዋን አይደለችም። ለማንኛውም አጋጅ አለችን። ያው እየመጣች የምትሄድ ማለት ነው። ዴቱ ዲ ከሷ ጋር ባታድርም እየመጣች የምትሄድ አብራት የምትሆን አለች። እንግዲህ እኔ ውድ ሰላም ቆይልኝ። እወድሻለሁኝ፣ ደግሞ ታውቂያለሽ፣ አፈቅርሻለሁ። ስለዚህ ቆበዙኝሽ ጠንካራ። ልክ ስንገባ ደግሞ እንደውልልሻለን። ሲንግል ነይ እሺ። አንተን እኮ አይወክልም ኤፍሬም ታፍራላ። አፈቅርሻለሁ። እኔም

ደና ቆዩ። መልካም ቆይታ ይሁንላችሁ። ሁለታችሁ ሰላም ሁኑልኝ። በቃ እኔ ቸርሽኝ። ያለሽ እናቴ ተደ ነው የምትለኝ ጉንጭ ራፍ

ገብተናል ገብተናል፣ ውድ ፋሚሊዎች፣ እኛ ተኝተን ነበር። እንግዲህ አብርሽ ነው ቀስቅሶን። አቤናናኒ እንቅልፋም ናቸው፣ በጣም እንቅልፋም ናቸው። ተበላሽተዋል፣ መንገዱን አሰሩልን ባካችሁ። ስለዚህ ስለሚመለከታችሁ አካል በሙሉ እንግዲህ ፋሚሊዎቻችን፣ በመጨረሻም እግዚአብሔር ይመስገን ከአዲስ አበባ አስራ ሁለት ሰዓት ተነስተን ወደ ቡታጅራ ልክ ሁለት ሰዓት ተኩል ገብተናል። የሁለት ሰዓት ተኩል መንገድ ነው። በሰላም ገብተናል ማለት ነው ፋሚሊዎቻችን። እንግዲህ አሁን ቁርስ ወደ መብላት ልንሄድ ነው ያለን አማራጭ። እርቦናል፣ በጣም እኔ ደግሞ በተለይ በጣም እርቦኛል። እና ኤፍሬም እና ቤላ እንዳውም ተኝተው ነበረ የመጡት ማለት ይቻላል። እንግዲህ ፋሚሊዎቻችን በመጨረሻም በሰላም ወደ ውቢቷ ቡታጀራ በመግባታችን ደስ ብሉናል። አንዳንድ ጊዜ የተወለዳችሁበት ሀገር እንዲህ ስታዩት በራሱ ያስደስታል። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በእያላችሁ በሰላማችሁ ብዝት ይበል። እንግዲህ ጠፋጠፋ ጣፋ ብያለሁ ዛሬ ከወንድም ወጪ ምን አርጎ ነው ተጫወተ በየለ ትናንትና አንተ በቃ ስላለፈው ከእሱ ጋር ተመካክሪ፣ ከቤዛም ተመካክሪ የሆነ ነገር ሰራ ፕራንክ ሰራ ነው። ከዛ እሱ አሁንም እና ከወንድሞቼ ጋር ዛሬ መጥቻለሁ። በጣም ደስ ብሎኛል። ቡታጅራ ሀገራችን ገብተናል ማለት ነው። ሹፌራችን ግን ባይዞ ሳላደንቀው አላልፍም። የምሬ ነው፣ ጎበዝ ነው እናወራቸዋለን። ኤፍሬም እንግዲህ እዚሁ ቡታጅራ ላይ ሶስት ቀን አለው። ባለው ሶስት ቀን ቆይታዎች ሰብሰብ ብለን ደግሞ ከፋሚሊ ጋር እንመጣለን። ከነማዘርቅ ጋር ሽዬ ኃይሚ ማለች። እዚሁ ቡታጅራና ሰብሰብ ብለን የምንመጣላችሁ ይሆናል ማለት ነው። ቤተሰቦቼ፣ አሁን ሁላችንም ረሃብ ላይ ነው ያለነው በማይታወቅ ረሃብ። አፋችን ሁላ ደርቋል ማለት ይቻላል። ስንወጣ ስላልበላን እኮ ነው። ስንወጣም ደግሞ አልበላንም ከቤት ማለት ነውና ለሊት ስለነበረ በለሊት ደግሞ መብላት ትንሽ ይከብዳልና ለዛ ብለን ምግብም አልበላንም ነበረ ግን ደግሞ እስኪ እንቅልፍ ተኝታችሁ የሆነ ሰዓት ላይ ማለት ነው፣ ቤተሰብ ሊሮጡ ምንም አልቀራችሁም። ወደ ላይ ሰቅሎን ያወረደና በቃ አቤል ሊሮጥ ከኋላ ወንበር እና በጣም ይዞ በጣም ከፍ ክፍት ካብርዱ ጃሬ እኮ ቤል ይሻለኛል አለ። ግማሽ መንገድ ነው ይሻለኛል። ጠንቃቃ መሆን አለበት። ሰው በጣም ምስኪን ሰው ነው። አሁን ምግብ ሳንበላ በነሄድበት አንደለቃቀሳ እንብላ እንብላ እኮ ልንበላ ነገር ወድቅ ነው፣ ሁሉ እርቦታል። እንግዲህ እዚህ ጋር የምታዩት ሰው በሙሉ እንግዲህ አብረን ደሞ እየበላን ደሞ የምናወራችሁ እሽ። ከቡታ ጀራ እግዚአብሔርን ጥሬው አራሱን ናፈቀኝ ጥሬ ስጋ መብላት ናፈቀኝ። የእውነት የምሬ ነው። ቁርጥ እያደረኩ ሳጎርስ ማለት ነው። ከዛስ ቤተሰብ ጥብሱ